አንተ ለው በመጥረቢያ እስቲ ይሄድ ጣቢያ ጣቢያ፣ ሰውን አትጋለድ፣ ውጋው በየመንገድ ምንም እንዳለ ሁሉም አቀማመጣቸው ትክክል ስላልሆነ የሚያገናኙትን ማለያየት ይሆናል ስራዬ ማለት ነው። የሚሄዱት በቁጥር የሚታወቁ 144 ሰዎች ብቻ ናቸው። ከነዚ ውስጥ እኔ አሁን አለሁበት። ሰላም ጤና ስትለ እንደናችሁ ዲሁ ኢንተርቴ ሰዎች ተመልሰናል። ዛሬም አሪፍ አሪፍ ያልናቸው እስከ ቪዲዮ መጨረሻ አብራችሁን ልትቆይ ይጋብዛል። ሰብስክራይብ ያድርጉ፣ ሰብስክራይብ

በሲንግል ይወጣል በሲንግል ያወጣል ሲንግል ይለቃል። ሲንግሉም ሳይሰማ ይቀርና ሲንግል ጠጥቶ ቤት ይገባል። አንተ፣ ይሄ ሰውዬ እስቲ አልበማ ነው ሲንግሉ ነው ማለት አንተ ራስህ ጀምር፣ ራስህን ትሞግራለህ። የማንም መተንፈሻ ነው። ቀነሱ በጣም ኮል ናቸው ምናምን እየተባባሉ እንጀራ የለመድኩት በአስራ አንድ ዓመቴ ነው። ትልቆኝ ነው እንጀራ የለመድኩት እና ብዙ ፍቅር የለም። ይቅርታል በቃሉ ነሽ ወይ ሰበሩ ልክ ነሽ እኮ አሁን ከዚህ በኋላ ጤፍ በዚህ በዚህ ኑሮ ውድነት በዚህ እየጨመረ ከሄደ ከዚህ በኋላ እኛ ራሱ እረሰዋል እንጀራ ምን ነበር ምና ሙዚየም ምናምን ውላል ነው እንችላለን በዚህ አይነት እና እንኳንም ፍቅር አልኖረሽ ተገላገለሻ ግንኙነት ስለተሰማኝ ፍቅረኛ ላይ ስትል የሰማው ህይወት የለውም። ህይወት የለውም። መጀመሪያ መጀመሪያ እንደ አምስት መቶ ሚሊዮን ብር ባንክ አካውንት ውስጥ ዝም ብለ የረባ ያረባ ነገር አታስብ። ጭንቅላትን ተጠቅም። መጀመሪያ ፍቅረኛ ብቸኝነት ብቻ ነው። ደስተኛ ከሆነ ብቻ ነው ደስተኛ ከሆነ ብቻ ነው። ጨርተታ ታሲሰ ነው እንዴ? ብሎ ነው የምትል አምስት መቶ ሚሊዮን ብር ነው ያልከው? ቁጥር አታውቅም፣ በጣም ትመስላለህ። 500 ሚሊዮን ብር ምኞት አይከለከል እንግዲህ። አትዋራጭብን ነው ደግሞ እነዚህ ልጆች ነዋ። በቦክስ ነው አድርገው ድብል እኮ ህፃን አትበል ትልቅ፣ በቦክስ በላት እሷን ከፍታ

ነውጥ ቀስቃሽ የሆነ ሙዚቃ፣ አንገቱን በለው በቦክስ በላት፣ ሆነ ዘንድሮ ለየልና፣ እነዚህ ልጆች ደግሞ ይለያሉ። የመጨረሻ ናቸው ወይ? የት የትም መቃብ ጀመር። ላይቭ ላይ ግን እኮ የቀሩት ምንድን ነው? ላይቭ ላይ ሰው ተሰብስቦ ይሳደባል፣ ተሰብስቦ ይቃማል፣ ተሰብስቦ አጎጉል ነገር ይደረጋል፣ ምናምን ምናምን ምናምን። ምን ቀረ ላይቭ ላይ? የቅድስት ሀገራችን ኢትዮጵያ ገዛት ተስካያት እንደሆነ ያውቃሉ። የሚጠፉት ሀገራትስ እነማን ናቸው? እነ ቅድስት ሀገር ኢትዮጵያ ምን ያህል ትንሽ እንደሆነችና እዚህ ጋራ ተፈስሂ ብዬ አስገቢ ተብያለሁ። ተፈስሂን ማለት ነው። እዚህ ጋራ ያው የምናውቃቸው አገራቶች አሉ፣ ወዘተ፣ እንትና እንትና ምንላቸው ማለት ነው። እና ሁሉም አቀማመጣቸው ትክክል ስላልሆነ ሆነ ቦታ ለቀየኒ እነሱን ማስተካከል እንጀምራለን ማለት ነው። እንዳልኩት አሁን ከፍተዋለሁ። እንግሊዝም አለች እዚህ ጋራ፣ እንግሊዝንም ምን እንደማረጋት ያላችሁ ማለት ነው። እዚ ጋር ይሄ በፊት የነበሩት ጀመይካ ዘው ይሄም እዚህም ላይም ማሳያችሁ ነገር ይኖራል ማለት ነው። ላይ ሮሻውራሚ እዚሁም ካርታው በፊት ምን ይመስል ነበር የሚለው ነገር ነው። አሁን እኔ እና እናንተ ብዙ እውቀቱ የሌለን ማለት ነው። እኔ ደግሞ በተሰጠኝ መመሪያ ነው። አሁን እነዚህ የተገናኙትን ማለያየት ይሆናል ስራዬ ማለት ነው። አሁን ለምሳሌ እንግሊዝ ላይ ሲደረስ ከብሪታንያን ጀምር አላቃ ብሪታንያ ማለት ነው። ተማሪ እሺ። ቀጣይ ምን ቪዲዮ ደግሞ አዳነች አቤቤ እና ሽመልስ ሲንግል ለቀዋል። እሱን

ወደ ሰማይ መግባት አለ ብለው ብዙ ሰዎች ያስባሉ። ግን ወደ ሰማይ የሚሄዱት በቁጥር የሚታወቁ 144000 ሰዎች ብቻ ናቸው። ያው የሚታወቀው ውስጥ እኔ አሁን አለሁበት። ለዛ ነው ላይ ማለትም ሲስተሙ ተቀይሮ ማለት ነው። ምድር ገነት ትሆናለች ሲባል ይሄ የኢኮሲስተሙ እራሱ የተመሰረተው ያለም በመበላላት ላይ የተመሰረተው ኢኮሲስተም እንስሳቶች በመበላላት ላይ ነው። ሰው በመበላላት ላይ ነው። አንዱ አንዱ በማጥፋት ላይ የተመሰረተው ሲስተም ይጠፋና ጥሩ በሆነ ሲስተም ይቀየራል። አንድ ታዲያ ለምን አሁን ክርስቶስ ክርስቶስና ከምድር ላይ

ሚስቴ ሳሌም ብላኝ እና ካልሳልክ ትደፋለች ታይታኒክ ላይ እንዳለችው እንደ ሮዝ። ሳሌም ብላኝ እኮ። ሶፋ ደግሞ የለም፣ ማ ላይ ያስተኛዋል? ቁርቁራትማ ፌሽኋላ ለሚቀረኝ እሷን ጠቅጠቅ አርጌ እቺ ነፍሰው ፊት ቁጭን ያረጋት በቃ ምንም ቀንደዋን ምናበስራት በቃ እንዴ! ጀግና ነህ። እሺ፣ እንግዲህ የዛሬ ቪዲዮችን የሚመስል ነበር። አይብ ትንሽ ዘና ፈታ እንደለሽ ተስፋ አድርጋለሁ። ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ። ቪዲዮ ላይክ አድርጉ፣ ፕሊዝ ፕሊዝ፣ ፕሊዝ። ቪዲዮ ላይክ አድርጉ። ካላችሁ ሼር አድርጉ።